ጤና ይስጥልን ተመልካቾቻችን። ከፋና ብሮድካስቲንግ ኮርፖሬት የዕለቱን ዜናዎች ይዘን ቀርበናል። አበይት የሆኑትን በቅድሚያ በአማራ ክልል ለመልካም አስተዳደር መጓደል ምክንያት የሆኑ አመራሮች ላይ እርምጃ እየተወሰደ መሆኑ ተነገረ። በኦሮሚያ ክልል ከተለያዩ ከተሞች ነዋሪዎች ጋር እየተካሄደ ያለው ውይይት ባለፉት ሁለት ቀናትም በክልሉ የተለያዩ ዞኖች ቀጥሎ እየተካሄደ ነው። በቻይና በተከሰተ የመሬት መንሸራተት አደጋ በርካታ ሰዎች የገቡበት አልታወቀም። ከዕለቱ ዜናዎች ጋር ብርሃኑ ለሰማያት ነኝ። በአማራ ክልል ለመልካም አስተዳደር መጓደል ምክንያት የሆኑ አመራሮች ላይ እርምጃ እየተወሰደ ነው። በክልሉ የከፍተኛ አመራር የግምገማ መድረክ በባህር ዳር ከተማ እየተካሄደ ይገኛል። በግምገማ መድረኩ ላይ የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው በክልሉ አንዳንድ አካባቢዎች በአገልግሎት አሰጣጥ ላይ ጎላ ያለ ችግር ያለባቸውና ሕዝብን በማጉላላት ለመልካም አስተዳደር መጓደል ምክንያት የሆኑ አመራሮችና ባለሙያዎች ላይ እርምጃ መወሰዱን ተናግረዋል። የመልካም አስተዳደር ችግሮች በዘላቂነት ለመፍታት በተጀመረው ንቅናቄ ህዝቡ በመረጃ መስጠት ዋና ተዋናይ ሊሆን እንደሚገባውም ርዕሰ መስተዳደሩ ጥሪ አቅርበዋል። ባለፉት ወራት ችግሩን ለመፍታት በተደረገው ርብርብ ተስፋ ሰጪ ለውጦች መታየታቸውን አቶ ገዱ ተናግረዋል። ከዚህ ቀደም ሲንከባለሉ የነበሩ የህዝብ ጥያቄዎችንም በአጭር በመካከለኛና በረጅም ጊዜ የሚፈቱበት ሁኔታ በመለየት ወደ ተግባር መገባቱን ጠቁመዋል። የጠባብነትና የትምክት አስተሳሰብ አቀንቃኞች ሰሞኑን የፈጠሩት ጥምረት ህልውናቸው መዳከሙን ተከትሎ ተስፋ የመቁረጣቸው ማሳያ ነው ተባለ። ፋና ብሮድካስቲንግ ኮርፖሬት ዲሞክራሲያዊ ብሔርተኝነትን አስመልክቶ ባዘጋጀው የውይይት መድረክ ላይ ዲሞክራሲያዊ ብሔርተኝነትን በማስረጽ ለስርዓቱ አደጋ የሆኑ የጠባብነትና የትምክት አስተሳሰቦችን ማዳከም እንደሚገባ ተገልጿል። በውይይቱ ላይ የተገኙት የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ ሰሞኑን በኦሮሚያ አንዳንድ አካባቢዎች የተነሳውን የህዝብ ጥያቄ ወደ አመጽ እንዲያመራ ያደረጉት በእነዚህ አስተሳሰቦች የሚወጠሩ የጥፋት ኃይሎች ናቸው ብለዋል። የፖለቲካ አስተሳሰባቸው እጅጉን የተራራቁት እነዚህ ኃይሎች የፈጠሩት የስሙላ ጥምረት አገሪቱ እያሳየች ባለችው ፈጣን እድገት ጠባብ አስተሳሰባቸው ቦታ ማጣቱ ያስከተለውን ተስፋ መቁረጥ ያሳያል ብለዋል። በልማታዊ መንገድ መቀጠል ያለመቻሉና በኪራይ ሰብሳቢነት አመለካከት ውስጥ ተዘፍቆ የሚገኘው ኃይሉ ጥቅሙ ሲነካበት የትምክትና የጠባብነት አስተሳሰቦች ስር ሄዶ መሸሸጉ ሌላው አደጋ እንደሆነም ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት ምክትል ዳይሬክተር አቶ ዛድግ አብርሃ የትምክተኝነትና የጠባብ አስተሳሰብ አራማጆች አሁንም ያለውን ማህበረሰብ የሽግግር እንደመሆኑ አንዳንድ ጊዜ ቁጥሩ ሰፋ ያለ ማህበረሰብ የማንቀሳቀስ እድል ያገኙ ሲሉ ተናግረዋል። የጠቅላይ ሚኒስትሩ የህዝብ አደረጃጀት ጉዳዮች አማካሪ ሚኒስትር አቶ ከበደ ጫኔ በበኩላቸው ለስርዓቱ አደጋ የሆኑ የትምክትና የጠባብነት አስተሳሰቦች አንድ የተወሰነ ቡድን የሚያራምዳቸው እንጂ መላው ህዝብን የሚወክሉ አይደሉም ብለዋል። በውይይቱ የጥፋት አስተሳሰቦችን ለመመከት እንደ ዋና መሳሪያ የሚቆጠረው ዲሞክራሲያዊ ብሔርተኝነትን ለማጎልበት በትምህርት ስርዓቱ ውስጥ እየተደረገ ያለው እንቅስቃሴ ተጠናክሮ ሊቀጥል እንደሚገባም ነው ያሳሰቡት። የኦሮሚያ ብሔራዊ ክልል ምክትል ርዕሰ መስተዳደር አቶ እሸቱ ደሴ ዲሞክራሲያዊ ብሔርተኝነትን ለማጽረስ በትምህርት ስርዓቱ ውስጥ እንቅስቃሴ እየተደረገ ቢሆንም የሚፈለገውን ያህል አለመሰራቱን ተናገሩ። ከመደበኛ ትምህርት ባሻገር ማህበረሰቡ ያለውን በጋራ አብሮ የመኖርና የመከባበር ሴት ለአዲሱ ትውልድ በማስረከብ ረገድ ተሳትፎውን ማሳደግ አለበት ብለዋል። ዲሞክራሲያዊ ብሔርተኝነትን በህዝቡ ዘንድ ለማስረጽ በትምህርት ስርዓቱ አካቶ ከማስተማር ጀምሮ የተለያዩ መድረኮችን በመጠቀም ግንዛቤ ለማስጨበጥ እየተሞከረ ነው ያሉት የትምህርት ሚኒስትሩ አቶ ሽፈራሹ ጉጤ ይበልጥ ውጤት እንዲያመጣ ግን ከዚህ የበለጠ በትኩረት መሰራት ይገባዋል ነው ያሉት። የኦሮሚያ ክልል ከተለያዩ ከተማ ነዋሪዎች ጋር እየተካሄደ ያለው ውይይት ባለፉት ሁለት ቀናትም በክልሉ የተለያዩ ዞኖች ቀጥሎ ተካሂዷል። የፊንፍኔ ዙሪያ ልዩ ኦሮሚያ ዞን፣ ምዕራብ ሸዋና ሰሜን ሸዋ ዞኖች በመልካም አስተዳደርና ወቅታዊ ጉዳዮች ዙሪያ ህዝባዊ ምክክር ከተካሄደባቸው ዞኖች መካከል የሚጠቀሱት ናቸው። በቢሾፍቱ፣ ገላን፣ ፍቼ ሙኮ ጡሪ እና ሌሎች ከተሞች የተካሄዱት የውይይቱ ተሳታፊዎች በሀገሪቱ የሰፈነውን ሰላም ልማትና ዲሞክራሲ ጉዞውን ለመጉዳት የሚንቀሳቀሱ የጥፋትና የውከት ኃይሎችን አፍራሽ ድርጊት አጥብቀው እንደሚታገሉት ነው የተናገሩት። በክልሉ ጥቂት አካባቢ የተከሰተው ውከትና በጥብጥም ለሀገሪቱ ሰላምና ልማት የማይበጅ ስለሆነ ሁሉም ሊያጉዘው ይገባል ብለዋል። ጥፋተኞችም ለፍርድ እንዲቀርቡ ነው ነዋሪዎች የጠየቁት። ወጣቶች ቅድሚያ ለሰላምና ልማት ዘብ በመቆም ችግሮች ካለም በሰከነ መንገድ ተወያይቶ ለመፍታት መዘጋጀት እንዳለባቸው ተሳታፊዎቹ አሳስበዋል። ኔዘርላንድስ በኢትዮጵያ በድርቅ ለተጎዱ ወገኖች ለምግብ እርዳታ የሚውል 22.7 ሚሊዮን ዩሮ እንደምትሰጥ አስታወቀች። አገሪቱ በመንግስታቱ ድርጅት የእርዳታ አስተባባሪ ጉዳዮች ጽህፈት ቤት በኩል 5 ሚሊዮን ዩሮ፣ በኢትዮጵያ በሚንቀሳቀሱ የአገሪቱ መንግስት ያለውን ድርጅቶች በኩል 86 ሚሊዮን ዩሮ፣ እንዲሁም በአገሪቱ መንግስት በኢትዮጵያ የሴፍትኔት መርሃ ግብር በኩል የ91 ሚሊዮን ዩሮ ድጋፍ እንደምታደርግ ነው ይፋ ያደረገችው። በኢትዮጵያ የኔዘርላንድስ አምባሳደር ሊዲ ሬሚሊዝ በኢትዮጵያ የተከሰተው ድርቅ የሚያስከትለውን አደጋ ለመቀነስ ድጋፍ እናደርጋለን ብለዋል። የኢትዮጵያ መንግስትም ሆነ የተባበሩት መንግስታት ድርጅት ያወጡትን መረጃ የሀገራቸው መንግስት ከግምት ውስጥ እንደሚያስገባም ነው የተናገሩት። አደጋውን ለመግታት የሀገሪቱ መንግስት ከያዘው በጀት በተጨማሪ የገንዘብ ድጋፍ ማድረግ ይገባዋል በማለትም መንግስታቸው ለአስቸኳይ ምግብ እርዳታው የሚውል ተጨማሪ ድጋፍ እንዲያደርግ ጥረት አደርጋለሁ ብለዋል አምባሳደሩ። ዘገባው የኢትዮጵያ ዜና አገልግሎት ነው። ወደ ውጭ ዜናዎች እናመራለን። በቻይና በተከሰተው የመሬት መንሸራተት አደጋ በርካታ ሰዎች የገቡበት አልታወቀም። በአገሪቱ ሳንጄን ግዛት ነው የመሬት መንሸራተት አደጋው የደረሰው። በአደጋው ምክንያት ከ900 በላይ ሰዎች በአካባቢ የሚገኝ የኢንዱስትሪ ፓርክ ለቀው እንዲወጡ መደረጉ ተነግሯል። ሰባት ሰዎች ደግሞ በአደጋው መጠነኛ ጉዳት ሲደርሶባቸው መትረፍ መቻላቸው የተነገረ ሲሆን እስካሁን 91 ሰዎች ግን የገቡበት አልታወቀም። የአገሪቱ የአደጋ ጊዜ ሠራተኞችም የጠፉትን ሰዎች በማፈላለግ መጠመዳቸው የተነገረ ነው። የመሬት መንሸራት አደጋው የደረሰባት ሳንጄን በቻይና ውስጥ ከሚገኙ ከተሞች በርከት ያሉ የኢንዱስትሪ ዞኖች የሚገኙባት ናት። በመሬት መንሸራት አደጋው 33 ህንፃዎች መውደማቸውን የአካባቢው ባለስልጣናት እየተናገሩ ነው። በመሬት መንሸራቱ ምክንያት 38000 ስኩዌር ሜትር ቦታ በጭቃ መሸፈኑን የሳንጄን ከተማ የአደጋ መከላከል አስተዳደር ቢሮ ማስታወቁን ቢቢሲ ዘግቧል። የእስራኤል የአገር ውስጥ ሚኒስትር በወሲብ ቅሌት ምክንያት ስልጣናቸውን ለቀቁ። የአገር ውስጥ ጉዳይ ሚኒስትሩ ሲልቫን ቫሎን ከፍተኛውን የወሲብ ትንኮሳ አድርገዋል በመባላቸው ይህንም ተከትሎ ስልጣናቸውን በገዛ ፈቃዳቸው መልቀቃቸውን የተናገረው የአገሪቱ ፍርድ ቤትም ሚኒስትሩ ሲልቫን ቫሎን በርካታ ሴቶች ላይ ወሲባዊ ትንኮሳ ፈጽመዋል መባሉን ተከትሎ ምርመራ እንዲካሄድ ትዕዛዝ ተላልፏል። ሚኒስትሩ በበኩላቸው እንዲህ አይነቱን ነገር አልፈጸምኩም ሲሉ አስተባብለዋል። በእስራኤል ከቅርብ ጊዜያት ወዲህ ከወሲብ ቅሌት ጋር ተያይዞ የበርካታ ባለሥልጣናት ስም እየተነሳ ነው። እንደ አውሮፓውያኑ አቆጣጠር በ2011 የአገሪቱ የቀድሞው ፕሬዚዳንት ሞሼ ካስታቭ በአስገዶ መድፈር በሰባት ዓመት እስር መቀጣታቸው የሚታወስ ነው። ዘገባው የቢቢሲ ነው። ከፋና ብሮድካስቲንግ ኮርፖሬት የዕለቱ ዜናዎች የእስካሁኑን ይመስሉ ነበር። ከዜናዎቹ ጋር ብርሃኑን ለሰማየት ነበርኩኝ። ጠናስጥልን